ከክሬምሊን ጥብቅ መልእክት ተላልፏል። ዩክሬን ወደ ሰላም መንገድ ካልመጣች በስተቀር ሩሲያ ዝንታለም ትዋጋለች ብሏል ክሬምሊን። ከሰሞኑ በአውደ ውጊያዎች ላይ ከፍተኛ ድል እየተጎናጸፈ የሚገኘው የሩሲያ ጦር ለክሬምሊን ከፍተኛ የራስ መተማመን ሰጥቶታል። ጊዜው ሳይረፍድ ብትደራደር ይሻላል የተባለችው ኪየቭ ጊዜው በሄደ ቁጥር የምታገኘው ነገር ባዶ ይሆናል ተብላ ከፑቲን ተነግሯታል። ይህ እንደተጠበቀ ሆኖ ዩክሬን የሩሲያውን ቁልፍ ባለስልጣን ለመግደል የሸረበችው ሴራ ከሽፏል። በአበባ ማስቀመጫ ሞስኮ የገባው ካሜራም ተይዟል። የሩሲያ የፌዴራል ደህንነት አገልግሎትም አስገራሚውን ጸረ ኦፕሬሽን ፈጽሟል። በሌላ በኩል አሜሪካ አደገኛውን የጦርነት ዘመቻ በይፋ ከፍታለች። ኦፕሬሽን ሳውዘርን ስፒር የተባለውና በጦር ሚኒስትሩ የታወጀው ዘመቻ ከወዲሁ እያነጋገረ ነው። የትራምፕ ጄኔራሎች ደግሞ አሜሪካ በቬንዙዌላ መንግስት ላይ የምትፈጽመውን ጥቃት በተመለከተ ምክር መምከራቸው ተሰምቷል። አሜሪካ ጦርነቱን ወደ ገዛ ሜዳዋ ስባ አምጥታለች እየተባለ ነው። እንዲሁም ወደቦችን እያሳደደች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 የፑቲን አፍ በመባል የሚታወቁት ዲሚትሪ ፔስኮቭ ኪየቭ በዚህ አያያዟ ከቀጠለች የምታገኘው ነገር ባዶ ይሆናል ብለዋል። ጦርነቱ ይበልጥ በሄደ ቁጥር ሩሲያ እያሸነፈች፣ ኪየቭ እየተመታች ስትሄድ መደራደሪያ ነጥቧን እየሳተች እያጣች ትሄዳለች ብለዋል ዲሚትሪ ፔስኮቭ ዩክሬን ለሰላም ያላት ፍላጎት ደብዛዛ መሆኑ ለንግግር አለመመቸቷ ሩሲያ በወታደራዊ ቋንቋ ከማናገር በስተቀር ምርጫ እንድታጣ አድርጓታል፣ ይላሉ የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ። እርሳቸው ይህንን አስተያየት የሰጡት የዩክሬኑ ምክትል የውጭ ጉዳይ ሚኒስትር ሰርጌ ኪስሊስታ ከዘ ታይምስ ጋር በነበራቸው ቆይታ የተናገሩትን መሰረት አድርገው ነው። ኪየቭ በቀጥታ ከሞስኮ ጋር መነጋገር አቁማለች። ይህንን ያደረግነው ደግሞ በኢስታንቡል በተከታታይ ካወራን በኋላ ምንም አይነት ውጤት ስላልታየበት ነው በማለት ነበር ምክትል የውጭ ጉዳይ ሚኒስትሩ የተናገሩት። ፔስኮቭ ለጋዜጠኞች ይህንን ንግግር ተከትሎ ሲናገሩ እንዲህ አሉ። ንግግሩን ተከታትለነዋል። በጣም ጠቃሚ ጉዳይ አንስተዋል። ምክንያቱም ከዚህ ቀደም የሰላም ስምምነት ወይም የሰላም ወሬ ጉዳዮች የሚደበዝዙት ከማን ወገን እንደሆነ በእርግጠኛነት ያሳየ ንግግር ነው ብለዋል። ቀጣይነትና ወጥነት በሌለው የሰላም መንገድ የምትጓዘው ዩክሬን ለሩሲያ ጦር ምርጫ አልሰጠችም ብለዋል። ጦሩ ደግሞ ማሳካት የሚፈልገውን ግብ ለማሳካት ሁሉንም አማራጮች እየተጠቀመ ወደፊት እየገሰገሰ ነው ብለዋል ፔስኮቭ። ተጨማሪ ማስጠንቀቂያም ለኪየቭ ሰጥተዋታል። ዩክሬኖቹ ሊገባቸው የሚገባው ነገር አሁን የማይደራደሩ ከሆነ በቀጣይ ለመደራደር ሲመጡ ብዙ ነገሮችን አጥተው ደካማ ከሆነ የድርድር ነጥብ ተነስተው መደራደር ግድ ይላቸዋል። ነገሮች ደግሞ ለኪየቭ አገዛዝ ከቀን ወደ ቀን ጨለማ እየሆነ እየባሰ ነው የመጣው ብለዋል። የሩሲያው ፕሬዝደንት ቭላድሚር ፑቲን በቅርቡ አስር ሺህ የሚሆኑ የዩክሬን ወታደሮችን በኩፒያንስክ እና በፖክሮቭስክ ከበናቸዋል፣ እጅ ቢሰጡ ይሻላል ብለው ከተናገሩ በኋላ ዩክሬኖች ነገርየውን ለማጣጣል ቀለል ለማድረግ ቢሞክሩም በመሬት ላይ ያለው እውነታ ግን አፍጥጦ ጦራቸውን እየበላባቸው ይገኛል። ሩሲያ በዲፕሎማሲያዊ መንገድ ጦርነቱን የመፍታት ፍላጎት እንዳላት ነገር ግን ጦርነቱ የሚፈታው ከሥረ መሠረቱ ጦርነቱን የወለዱት ምክንያቶች ሲታከሙ ነው ብላ ታምናለች። ሞስኮ ይህንን ነገሯን ለትራምፕ ተናግራለች። ለኔቶ፣ ለአውሮፓ፣ ለሁሉም የዓለማችን አካላት ተናግራለች። ነገር ግን በዩክሬን እና በአጋሮቿ በኩል ይህ ነገር ብዙም ተቀባይነት ሲያገኝ አልታየም። ጦርነቱ የወለዳቸውን አዳዲስ ግዛቶችንም በተመለከተ ሩሲያ ዩክሬን ሆይ ተቀበይ ስትል ደጋግማ እየወተወተች ትገኛለች። ነገር ግን አሁን ባለው አያያዝ ተጨማሪ ግዛቶችን እያጣች እንጂ ነባሮቹን እያስጠበቀች የምትሄድበት እድል ለዩክሬን እጅግ በጣም ዝቅ ያለ ነው። ይህ እንደተጠበቀ ሆኖ ኪየቭ ሰዎችን ወደ ሞስኮ ልካ ወሳኙን ባለስልጣን ለመግደል ያደረገችው ሙከራ ከሽፏል ተብሏል። የሩሲያ የፌዴራል የደህንነት አገልግሎት ነው ይህ ነገር እንደከሸፈ ይፋ ያደረገው። ዩክሬኖቹ ስደተኛንና የሩሲያን ዜጋን አጣምረው በማዕከላዊ ሞስኮ ሊፈጽሙት የነበረው ጥቃት ከሽፏል ያለው የደህንነት አገልግሎቱ የተለያዩ አደገኛ መሳሪያዎችም በቁጥጥር ስር መዋላቸውን ይፋ አድርጓል። እኒህ ስማቸው ያልተገለጹ ቁልፍ ባለሥልጣን በማዕከላዊ ሞስኮ በሚገኝ የመቃብር ስፍራ አንድ የቤተሰባቸውን መቃብር ለመጎብኘት ነበር ወደ ስፍራው የተንቀሳቀሱት። እኒህን ባለሥልጣን በዚህ አጋጣሚ ለመግደል የዩክሬን የደህንነት ኃይሎች የሞከሩት ሙከራ እንደከሸፈ ነው ኤፍኤስቢ እየተባለ የሚጠራው የሩሲያ ተቋም ይፋ ያደረገው። አንድ ከማዕከላዊ እስያ የመጣ ስደተኛን መልምላ ከሁለት ባደንዛዥ እጽ ከፍተኛ ሱስ ውስጥ ከገቡ የሩሲያ ዜጎች ጋር በማጣመር ነበር፣ ሰውየውን በሞስኮ ለመግደል ዩክሬን ያቀደችው። ይህንን ኦፕሬሽን ለመፈጸም የሚያስችል የአበባ ማስቀመጫ ውስጥ ካሜራ ገጥማ ወኪሎቿን ወደ ማዕከላዊ ሞስኮ የላከችው ዩክሬን ሳይሳካላት ቀርቷል። የአበባ ማስቀመጫው ከነ ካሜራው በቁጥጥር ስር ውሏል። ሰውየውም ሳይገደሉ ቀርተዋል። ከውጭ ዜጎች ጋር አብሮ በሀገር ውስጥ የደህንነት ቀውስ ለመፍጠር የሚሞክር ዜጋ እስከ ዕድሜ ልክ እስራት ይፈረድበታል ይላል የስፑትኒክ ዘገባ። አርቴም ስፑትኒክም ይህንን ዘገባ ሲሰሩ የባለስልጣኑን ማንነት አልጠቀሱም። ኤፍኤስቢ እየተባለ የሚጠራው የሩሲያ የደህንነት አገልግሎት ከሰሞኑ የሩሲያን ሚግ 31 የጦር ጀት የዩክሬን ደህንነቶች ከእንግሊዝ ጋር በመተባበር ሰርቀው ሊያስወጡ ሲሉ ሴራውን አክሽፌያለሁ ሲል ሪፖርት ማቅረቡ ይታወሳል። በሌላ በኩል አሜሪካ የተፈራውን ነገር አውጀዋለች። ወታደራዊ ኦፕሬሽን ጀምሬያለሁ ያለው ስሙንም ሳውዘርን ስፒርስል አውጥቼ የለታለሁ ብላለች። የፔንታገኑ አለቃ ፒታክሴት ናቸው ይህንን ይፋ ያደረጉት። ከዚህ ቀደም የመከላከያ ሚኒስትር ይባሉ የነበሩት አሁን የጦር ሚኒስትር በመባል የሚታወቁት ፒታክሴት ትራምፕ ባዘዙን መሠረት እኛ ስራችንን እየሠራን ነው ብለው በኤክስ ገጻቸው ላይ ዝርዝሩን አውጥተውታል። በአሜሪካ ደቡባዊ እዝ የሚመራው ይህ ኦፕሬሽን ምዕራባዊ ንፍቀ ክበቡን ከአደንዛዥ ዕጽ ነጋዴዎች ለማጽዳት ቆርጦ ተነስቷል ተብሏል። ሀያ በሚሆኑ የአደንዛዥ ዕጽ ይዘዋል ባለቻቸው ጀልባዎች ላይ በፈጸመችው የአየር ጥቃት ከሰማንያ ያላነሱ ዜጎች ቢሞቱም አሜሪካ አሁንም ጥቃቱን አጠናክሬ ቀጥላለሁ ከማለትም ባለፈ ጭራሽ ታላቅ ዘመቻ አውጃለች። ቬንዙዌላንና ኮሎምቢያን የአደንዛዥ ዕጽ የሚነግዱ ጀልባዎችን ወዲህ ወዲያ ታመላልሳላችሁ፣ ወደ አሜሪካ እንዲገቡም በእጅ አዙር ታደርጋላችሁ ብላ እየወቀሰች የምትገኘው ዋሽንግተን ከአጋሮቿም ጭምር ይህ እርምጃዋ ቅያሜ እንዳመጣባት ይታወቃል። በካሪቢያን አካባቢ ላንቺ የማቀርበው ወታደራዊ መረጃ የለም ብለው ለንደንና ቦጎታ እምቢ ማለታቸው ይታወቃል። ብሪታንያ እና ኮሎምቢያ ይህንን ውሳኔ ለመወሰን የተገደዱት አሜሪካ ፍርደ ገምድል የሆነ ከፍትሕ ስርዓት ውጪ ሰዎችን እንደ ቀልድ እየገደለች ነው ብለው በማመናቸው ነው። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ላመጣልኝ 50 ሚሊዮን ዶላር አሸክመዋለሁ የምትለው አሜሪካ የአደንዛዥ እጽ ነጋዴዎችን ከመቆጣጠርም ባለፈ የማዱሮን መንግስት ለማውረድ ትሻለች እየተባለች ትከሰሳለች ማዱሮም አሜሪካ የእብድ ጦርነት ልትከፍትብን ነው ሲሉ በተደጋጋሚ እየገለጹ ይገኛሉ ይህ እንዳለ ሆኖ ፔንታገን በቀጣይ ምን ዓይነት ጥቃት በቬንዙዌላ ላይ ሊፈጸም ይችላል የሚለውን ጉዳይ በተመለከተ ከጀነራሎቹ ጋር መምከሩ ነው የተሰማው ሲቢኤስ እንደዘገበው የአሜሪካው አስተዳደር የመጨረሻውን ውሳኔ ባያሳልፍም በዚህ ጉዳይ ላይ ግን ምክር ተሰጥቶታል ቬንዙዌላ ላይ የአየር ጥቃት እንፈጽም ብለው ጀነራሎቹ እየመከሩ እንደሆነም ታውቋል። በእግረኛ ከምንገባ የአየር ጥቃት በቬንዙዌላ ምድር ላይ እንፈጽም ሳይሉም አልቀረም ተብሏል። ወደ ቬንዙዌላ በእግረኛ ጭምር ጦር ልናስገባ እንችላለን ብለው ሲፎክሩ የነበሩት ዶናልድ ትራምፕ ቬንዙዌላን በሆነ መንገድ ለማጥቃት አሁንም ልባቸው አልቆረጠም። ይሁንና በቀጣይ የአየር ጥቃት ሊፈጸም እንደሚችል ግን ሲኤንኤንን ጨምሮ የተለያዩ መገናኛ ብዙሃን በመዘገብ ላይ ይገኛሉ። ዶናልድ ትራምፕ በጦር ሚኒስትራቸው በፒታክሴትና በጦር ኃይሎች አስተባባሪው በዳንኬን አማካኝነት ይህ ምክር ሳይሰጣቸው አልቀረም ተብሏል። የተባበሩት አረብ ኤምሬትስ ያቺ ወደቦችን እያሳደደች በእጇ የምታስገባው ዲፒ ወርልድ የተሰኘ የወደብ አስተዳዳሪ ኩባንያ ያላት ሀገር አሁንም ሌላ ወደብ በእጇ አስገብታለች። ወደብን የመቆጣጠር ፖሊሲ የምታራምደው ዩናይትድ አረብ ኤምሬትስ አሁን ደግሞ 800 ሚሊዮን ዶላር የወጣበትን አዲስ ስምምነት ከሶሪያ ጋር ተፈራርማ ወደ ሥራ ገብታለች። ታርቱስ እየተባለ የሚጠራው የሶሪያ ወደብ ለ30 ዓመት በተባበሩት አረብ ኤምሬትስ እጅ እንደሚወድቅም ተረጋግጧል። ዲፒ ወርልድ ደግሞ ለሶሪያው ታርተስ ወደብ የአስተዳዳሪነቱ ሚና ተሰጥቶታል። ታርተስ ወደብን የማዘመን የማስፋፋትና የሚይዘውን የኮንቴነር መጠን ከፍ የማድረግ ሥራ እንደምትሠራ ይጠበቃል ተብሏል። የተባበሩት አረብ ኤምሬትስ ለምትነግዳቸው ንግዶች ማሳለጫ የሆኑ ዘንድ ወደቦችን የመቆጣጠር ፖሊሲ እንደምትከተል ይታወቃል። ዲፒ ወርልድ ታርቱስ የተሰኘውን ተቋም አቋቁማ አሁን ደግሞ ወደ ሶሪያ ፊቷን አዙራለች። ፈሃድ አልባና የተባሉትንም ሰው ለዚህ ተቋም ሾማለች። ንግድ ያድጋል፣ ሁሉም ነገር ይሳለጣል፣ የሶሪያው ታርቱስ ወደብ ይዘምናል ብላለች አቡዳቢ። ታርቱስ ወደብ ባለፉት 14 ዓመታት ሶሪያ እርስ በርስ ጦርነት ውስጥ ስለነበረች በከፍተኛ መጠን ተጎድቶ ቆይቷል። ሩሲያም ይህንን ወደብ ለማዘመን እስከ 500 ሚሊዮን ዶላር ኢንቨስት አድርግበታለሁ ብላ በአንድ ኩባንያው አማካኝነት ከሶሪያ ጋር ተዋውላ ነበር። ስቶሪ ትራንስ ጋዝ የተባለው ይህ ኩባንያ 65 በመቶ ገቢውን ሊወስድ 35 በመቶ ደግሞ ለሶሪያ ሊገባ ነበር። ንግግሩ አዲሱ የሶሪያ መንግሥት ግን ስምምነቱ ለሶሪያ አይበጅም በማለት ስምምነቱን ሰርዟል። ኩባንያውም 500 ሚሊዮን ዶላር ኢንቨስት አደርጋለሁ ቢልም ኢንቨስትመንቱ የውሃ ሽታ ሆኖብኛል ብላ ደማስቆ ይህንን ወደብ ለተባበሩት አረብ ኤምሬትስ አስረክባለች። በመጨረሻም ቢቢሲ ዶናልድ ትራምፕን ይቅርታ ጠይቋል። ለሳምንታት ሲያወዛገብ፣ ሲያነታረክ፣ የቢቢሲ የሥራ ኃላፊዎችን ከሥራ ሲያስለቅቅ፣ ዶናልድ ትራምፕን ሲያስፎክር የነበረው ጉዳይም ለጊዜውም ቢሆን መቋጫ አግኝቷል። 2001 እንደ አውሮፓውያን አቆጣጠር የአሜሪካው ፕሬዚዳንት ዶናልድ ትራምፕ ተሸንፈው ከዋይት ሃውስ ሲወጡ የአሜሪካን የኮንግረስ ሕንፃ ወረው በርካታ ደጋፊዎቻቸው ከፍተኛ ነውጥ አስነስተው እንደነበር ይታወቃል። ታዲያ ቢቢሲ ከነውጡ በፊት ዶናልድ ትራምፕ የተናገሩትን ንግግር ቆራርጦ በአንድ ላይ በመገጣጠም ትራምፕ ሂዱና ኮንግረሱን ውረሩት ያሉ አስመስሎ ነበር። በኋላ ይህ ጉዳይ በቴሌግራፍ ከተጋለጠና የተለያዩ የምክር ቤት አባላትም ለጉዳዩ ትኩረት ሰጥተው በቢቢሲ ላይ ጫና ካሳደሩ በኋላ ቢቢሲ ውጥንቅጡ ጠፍቶበት ከርሟል። እናም በሊቀመንበሩ በሳሚር ሻህ አማካኝነት ደብዳቤ ጽፎ ለዋይት ሐውስ አስገብቷል። የብሪታንያው የብሮድካስቲንግ ኩባንያ ቢቢሲ ይቅርታ የማይጠይቀኝ ከሆነ አንድ ቢሊዮን ዶላር የሚያወጣ ክስ መሰርታለሁ ብለው ሲፎክሩበት የነበረው ትራምፕም አሸናፊ ሆነዋል። የግራ ዘመሞች የፕሮፓጋንዳ ማሽን ተብሎ በዋይት ሐውሷ ቃል አቀባይ በካሮሊን ሌቪት የተገለጸው ቢቢሲ አሁን ዓይኑን በጨዋጥቦ ይቅርታ ለመጠየቅ ተገዷል። ዳይሬክተር ጄኔራሉ ቲም ዴቪ እና የዜና ዘርፍ ኃላፊዋ ዲቦራ ተርንስ በቃን ብለው ከስልጣን የለቀቁበት ጉዳይም የእንግሊዝን ምክር ቤት ሳይቀር የነቀነቀ ነበር። አሁን በመጨረሻም ቢቢሲ ዶናልድ ትራምፕን ይቅርታ ጠይቋል። ዶናልድ ትራምፕ መገናኛ ብዙሃንን ክስ መስርተው ከፍተኛ ገንዘብ እያስከፈሉ ቆይተዋል። ሲቢኤስን የሚያስተዳድረውን ፓራማውንትን አስከፍለውታል። ኤቢሲንም በተመሳሳይ ከሰው ረድተውታል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒ እና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን